በስመ አብ ወልዶ መንፈስ ቅዱስ አዱ አምላክ አሜን ጥቅምት 29 ቀን የሚከበሩ አመታዊ የቅዱሳን በዓላት አባ ሳሙኤል ዘደብረ ወገግ ሀገራችን ኢትዮጵያ ማኅደረ ቅዱሳን ምዕራፈ ቅዱሳን እንደመሆኗ ፍሬ ክብር ፍሬ ትሩፋት ያፈሩ ብዙ አባቶች እናቶች አፍርታለች ብርሃኑ ነው ካበሩላት ቅዱሳን መካከል አንዱ ደግሞ አቡነ ሳሙኤል ዘደብረ ወገግ ናቸው በእኛው ሀገር ብቻ ብዙ ሳሙኤል የሚባሉ ቅዱሳን መኖራቸውን ስንጠራቸው ስንጠራቸው አቡነ ሳሙኤል ዘእንትን እያል የተጋደሉበትን ቦታ በመጥቀስ ነው። ለምሳሌ ሳሙኤል ዘወዓሊ፣ አቡነ ሳሙኤል ዘወዓሊ፣ አቡነ ሳሙኤል ዘደብረ ወገግ፣ አቡነ ሳሙኤል ዘጣሬጣ፣ አቡነ ሳሙኤል ዘቆይጻ፣ አቡነ ሳሙኤል ዘሀሌሉያ አቡነ ሳሙኤል ዘግሽን መጥቀስ እንችላለን። ሁሉም የመካከለኛው ዘመን ሐዋርያዊ አባቶች ናቸው። ጻድቁ አቡነ ሳሙኤል ዘደብረ ወገግ የተወለዱት በ13ኛው መቶ ክፍለ ዘመን ሲሆን ሀገረ ሙላዳቸው የብዙ ቅዱሳን ቤት የሆነችው ሸዋናት መንደራቸውም ከአቡነ ተክለ ሃይማኖት ብዙም አይርቅም። የጻድቁ ወላጆች እንድርያስና አርሶንያ የሚባሉ ሲሆን ደጋጎች ነበሩ። ጻድቁ በተወለደ ጊዜ የቤታቸው ምሰሶ ለምለሞ ተገኝተዋል። አቡነ ሳሙኤል ከልጅነታቸው መጻሕፍትን ተምረው በጉብዝናቸው ወራት ይችን ዓለም ንቀዋል። የታላቁ ጻድቅ አቡነ ተክለ ሃይማኖት ደቀ መዝሙር ሆኖ በደብረ ሊባኖስ መንነዋል ነውል ከ12 ኅሩያን ምርጦች አርድእት አንዱ ነበሩና በክህነታቸው ደብረ ሊባኖስን ተግተው ያጥኑ ነበር። በዚያውም በንጹህ ልቦና በጾምና በጸሎትም ይተጉ ነበር። አቡነ ተክለ ሃይማኖት ካረፉ በኋላ በደጉ ጳጳስ በአቡነ ያይቆ ዘመን 12ቱ ንቡራነ እድ ተመረጡ። እነዚህም አባቶች በወንጌል አገልግሎት በተለይ ደቡብና ምስራቁን የሀገራችን ክፍል ያበሩ ናቸው። ቅዱሳኑ ሲመረጡም ከአቡነ ፊልጶስ ቀጥለው በሁለተኛ ደረጃ የተመረጡ አቡነ ሳሙኤል ዘደብረ ወገግ ናቸው። ሀገረ ስብከታቸው ሐረርና ሶማሌ ነበር። ጻድቁ በሀገር እስታቸው ወርዶ በሐረርና ሶማሌ አካባቢ ለዘመናት የወንጀልን ዘር ዘርተው እልፍ ፍሬን አብርተዋል። አካባቢ መካነ ቅዱሳንም አድርገውታል። ቀጥለው ገዳማዊ ሕይወትን ያጸሉ ዘንድ በምስራቁ የሀገራችን ክፍል በአፋር ሱባ የገቡ ቦታውም ደብረ ሀዘሎ ነው በቦታው ለ155 ቀናት ከቆሙ ሳያርፉ ከዘረጉ ሳያጥፉ እህል ውሃ ሳይቀምሱ ጸለዩ። በሰባያቸው ፍጻሜ ግን ቅዱስ መልአክ መጥቶ ሳሙኤል ወደዚህ ተራራ ሂድ የስም መጠሪያ እርሱ ነውና ይህን ግን የሌላ ቦታ ነው የአባ አንበስ ዛሐዘል ወርስት ነው አላቸው። ጻድቁም ወዳላቸው ተራራ ሂደው ቢጸልዩ ከሰማይ ብርሃን ወረደላቸው። በመንፈቀ ሌሊትም የበራው ብርሃን እስከ ጎረቤት መንደር ሁሉ በመድረሱ የአካባቢው ሰው ወገግ አለኮ ነጋ ብለዋል። በዚህም ይኸው እስከ ዛሬ ደብረ ወገግ ተባለ። ለጻድቁ ብርሃን ሲወርድላቸው የአካባቢ ሰው ወገግ አለ ከማለቱ የተነሳ ይህ ቦታም ዛሬም ድረስ ንጹሕ ልብ ላለው ሰው አበው በብርሃን ተከበው ይታዩበታል። ጻድቁ የወለዷቸው ብዙ ስውራን በስፍራው ይገኛሉ። በመንፈስ ቅዱስ የወለዷቸው ቦታው የአንፈሶች መኖሪያ በመሆኑ ጠላት መናንያኑ ማጥቃት አይችልም። ሳሙኤል ዘወገግም የሚጸልዩት በአናብስት ተከበው ነበር። በቦታው አንዳንድ የማን መስቶች ሲሰግዱ ይታያል ይባላል። ጻድቁ አቡነ ሳሙኤል ግን እንዲህ በቅድስና ተመላልሰው በ14ኛው መቶ ክፍለ ዘመን ሱማሌ ክልል ውስጥ በዚች ቀን አርፈዋል። የጻድቁ ልደት ሐምሌ አስር ቀን ፍልሰታቸው ደግሞ ግንቦት 27 ቀን ነው። እረፍታቸውም ጥቅምት 29 ቀን ነው። የጻድቁ አቡነ ሳሙኤል ረዴታቸው በረከታቸው በሁላችን ላይ ጽፍ ድረው ሆኖ የደራሜን አባ ጸቃው አድንግል እኚህ ጻድቅ ኢትዮጵያዊ ናቸው። የስማቸው ትርጉም የድንግል ማርያም ወለላ ማር ማለት ነው። ጸቃው አድንግል ዜና ሕይወታቸውም ስማቸውም ጣፋጭ ነው። የእኔ ጻድቅ አባታቸው የተመሰከረላቸው ሊቅና የገዳም መምህር ናቸው። ምክንያቱም ጸቃው አድንግልን ከወለዱ በኋላ መንነዋልና አባ የደረ ዝኸኝ መምህር ሳሉ አባታቸው የደብረ ዘህኝ መምህር ሳሉ ልጃቸው ጸቃዋ ድንግልን ወደ ገዳሙ ወስደው አሳደጓቸው። በዚያውም ጾምና ጸሎትን ትዕግስትና ትርምትን አስተማሯቸው። ቅዱሳት መጻሕፍትን በወጎ አስጠኗቸው። አባት ጸቃዋ ድንግልን በጎ የምናኔ ጎዳና ከተማሩ በኋላ ማዕረገ ምንኩስናን ተቀበሉ። አርባ ዓመት ሲሞላቸው ግን አባታቸው አረፉ። መነኮሳት አበው ተሰብስበው ከአንተ የተሻለ የለም ሲሉ ጸቃዋ ድንግልን ደብረ ዘሄኝ መምህር አድርገው ሾሟቸው። ጻድቁም ቀን ቀን ሲያስተምሩ ይውሉና ሌሊት ባህር ውስጥ ሰጥሞ ሲጸልዩ ያድር ነበር። በሌሊትም ከባህር ወጥተው የአካላቸው እርጥበት ደርቆ ላበታቸው እስኪንጠፈጥ ድረስ ይሰግዱ ነበር። በዚህም መንገድ ራሳቸውን ገዝተው መነኮሳትን ገርተው ያዙ። እግዚአብሔር ክብራቸውን ይገልጽ ዘንድ ብዙ ታምራትን በእጃቸው አሳይቷል። አንድ ቀን አባጸቀዋ ድንግል መንገድ ሲሄዱ ሁለመናው በቁስሌ የተመታ አንድ መጻጉ ታማሚ ነደ ወድቋዩ ወደ እርሱ ሲሄዱ ምጽዋት ለመናቸው። ጻድቁ ግን እንዲህ አሉት። የምሰጥ ነገር የለኝም፣ ግን ፈጣሪን ኢየሱስ ክርስቶስን ስም እሰጥሃለሁ ብለው በውሃ ላይ በውሃው ላይ ጸልየው ረጩት። ያ አጉ ታማሚ አካሉ ታድሶ እንደንቦት ዘለለ ተነሳ። ደስ እያለው ፈጣሪውን እያከበረ ወደ ቤቱ ሂዷል። አባ ጸቃዋ ድንግልን በዚህ ጭቀን በገዳማቸው ተቀብረዋል። ከጻድቁ አባ ጸቃዋ ድንግል ረዴት በረከት ይክፈለን። ቅዱስ ድሜ ሰማይት ይህ ቅዱስ በዘመነ ሰማይታ በሶስተኛው መተ ክፍለ ዘመን መጨረሻ አካባቢ ከነበሩ ቅዱሳን አንዱ ነው። ቅዱስ ድሜ ጥሮት ስቅጣር ከሚባል ደግ ጋር በበጎ ጎዳና ሲኖሩ የመከራው ዘመን ደረሰ። መወሰን ነበረባቸውና ፈጣሪያቸውን ከሚክዱ ሞትን መረጡ። ጓደኛሞች ተመካክረው አስቀድሞም ሲያስተምር በመገኘቱ ቅዱስ ዲሜጥሮስ በንጉሱ እጅ ወደቀ። ንጉሱ መክስሚያኖስም እስራትን አዘዘበት። በዚህ ወራት ደግሞ የንጉሱ ወታደር የሆነው በጣዖት የሚመካ አንድ ጉልበተኛ ነበር። ማንንም በትግል አሸንፎ ስለማያውቅ ጣዖታዊ ንጉስ ይመካበት ነበር። አንድ ቀን ግን አንድ ከክርስቲያን ወደ እስር ቤት ገብቶ ቅዱስ ዲሜጥሮስን ባርከኝና ያንን ጣዖታዊ ጉልበተኛ እጥለዋለሁ አለው። የቅዱሱ ጸሎትና በረከት ተቀብሎን በዚህ አደባባይ ታግሎ ጣለው። ንጉሥና የወጣወጥ ካህናትን በእጅጉ አፈሩ። በኋላ ግን ይህን ያደረገው ቅዱስ ዲሜጥሮስ መሆኑን በመታወቁ ከባልንጀራው ቅዱስ ስቅጣር ጋር በዚች ቀን ገድለዋቸዋል። አምላክ አበው ቅዱሳን ጸጋ ክብራቸውን ያብዛልን፣ ከበረከታቸውም ይክፈለን። ስለ ቅዱሳኑም ልጁ ብሎ ለሀገራችን እውነተኛ መሪ ይስጣት። ጥቅምት 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ሳሙኤል ጻድቅ ዘደብረ ወገግ አባ ፀቃዋ ድንግል ዘደብረ ዝህኝ፣ ቅዱስ ዲሜጥሮስ ሰማየት፣ ቅዱስ ስቅጣር ሰማየት የቅዱስ ዲሜጥሮስ ባልንጀራ። በእሽቅድድምም ስፍራ የሚሮጥ ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚህም የሚጠፋውን አክሊል ያገኙ ነው፤ እኛ ግን የማይጠፋውን አክሊል። የቅዱስ ጳውሎስ መልእክት ወደ ቆረንቶስ ሰዎች ከምዕራፍ 9 ከቁጥር 24